ኢትዮጵያ መድን ተጋጣሚውን አወቀም። ኢትዮጵያን በመወከል በቶታል ኢነርጂ ስካፍ ቻምፒዮንስ ሊግ እየተሳተፈ የሚገኘው ኢትዮጵያ መድን በሁለተኛው ዙር የሚያገኘውን ቡድን አውቋል። በመጀመሪያው ዙር የዛንዚባሮ ምላን ደጌን በድምር ውጤት አራት ለሶስት በሆነ ውጤት ያሸነፈው ኢትዮጵያ መድን በሁለተኛው ዙር ከግብፁ ፒራሚድ ጋር እንደሚገናኝ ታውቋል። የመድኑ ተጋጣሚ ፒራሚድ የሩዋንዳውን ኤፒአር በደርሶ መልስ አምስት ለዜሮ በማሸነፍ ለሁለተኛው ዙር ጨዋታ መብቃት ችሏል። ኢትዮጵያ መድን በርከት ያሉ ወሳኝ ተጫዋቾቹን የለቀቀ ሲሆን በምትኩ ወጣት ተጫዋቾቹን በመያዝ ቡድኑን በመጀመሪያው ዙር ከዛንዚባሮ ክለብ ጋር ባደረገው ጨዋታ ተስፋ ሰጪ እንቅስቃሴን አሳይቷል። መድን የቡድኑን ወሳኝ የሚባሉ ተጫዋቾቹን በጉዳት ምክንያት ማጣቱን ተከትሎ በቀጣይ ጉዞው ላይ ጫና እንዳያሳድርበትም ተሰግቷል። በተለይ ደግሞ የቡድኑን አምበልና በብሔራዊ ቡድኑ እንዲሁም በክለብ ደረጃ ወጥ ብቃት እያሳየ የሚገኘውን ግብ ጠባቂውን አቡበከር ኖራል ረዘም ላለ ጊዜ ግልጋሎቱን የማያገኝ በመሆኑ ቡድኑን በእጅጉ ይጎደዋል ተብሎም ይታሰባል። የኢትዮጵያ መድን ወደ ቀጣዩ ዙር ለማለፍ የመቶ ሰማኒያ ደቂቃ እድሜ ብቻ ሲቀረው ይህንን ዙር ካለፈ ወደ ዘጠና ስምንት ሚሊየን ብር ገንዘብ ወደ ካዝናው ይከታል። የኢትዮጵያ መድንና የፒራሚድ የመጀመሪያው ዙር ጨዋታ ከጥቅምት ሰባት እስከ ጥቅምት ዘጠኝ ባሉት ቀናትም የሚደረግ ይሆናል። የግብፁ ፒራሚድ በተመሰረተ በአስራ ሁለት አመቱ አምና የደቡብ አፍሪካውን ማሜሎዲ ሰንዳውንስን በማሸነፍ የአፍሪካ ቻምፒዮንስ ሊግ ዋንጫን ከፍ ማድረጉ አይዘነጋም።